ሰላም እንዴናችሁ ሁሉ መልካም እግዚአብሔር ይመስገን ዛሬ ደግሞ በጣም ቀላልና ፈጣን የሆነ የበሎቄ ያታክልት ሾርባ ይዤ ላችሁ መጥቻለሁ በጣም ለዚህ ክረምት እንግዲህ ተስማሚ ነው እኛ ጋር እንግዲህ ክረምት እየገባ ነው ያለው ስለዚህ ቆንጆ ጤናማ የሆነ ያታክልት የበሎቄ ሾርባን እንድትሰሩት እያበረታታው እኔ ደግሞ ወደ ስራ እሄዳለሁ አመሰግናችኋለሁ እንግዲህ ዝናቡም እዚህ ጋ እያካፋ ነው ያለው። ሾርባውን ለማዘጋጀት እዚች ጋር በመጀመሪያ ቦሎቄ ያለኝ እኔ የቀቀልኩት ነው። እዚ ጋር ሰለሪ ያለኝ፣ ዝንጅብል አለ። እዚች ጋር እንደምታዩት ቀይ ሽንኩርት፣ ነጭ ሽንኩርት፣ አበባ ጎመን፣ ብሮኮሊን፣ ካሮት፣ እዚ ጋር ሊክ አለ። እንግዲህ በእነዚህ ግብዓት ተጠቅሜ እንዴት አድርጌ ቆንጆ ጤናማ የሆነ የክረምት ሾርባ እንደምሰራ አሳያችኋለሁ። በጣም ቀላልና ጊዜያችንን የሚቆጥብ አሰራር ነው። እኔ ወደ ስራ ይሄዳል። ኦኬ እንደዚህ ጎረድ ጎረድ አርጌ በመጥበስ ጀምራለሁ። የከተፍኩትን ሰለሪ ጨምራለሁ። ጊዜ የከተፍኩትን ካሮት እጨምራለሁ። እዚህ የከተፍኩትን ሊክ ጨምራለሁ። አጥቢው አለው ስምታት ከለሩም በጣም ነው የሚያምረው። ቆንጆ እየተጠበሰ ነው ያለው። ሁሉንም እሳት በጣም ከሚነካው አንድ ላይ ማለት እንደዚህ ብንጠብሰው የተሻለ ነው። አንድ ማንኪያ የተነጠረ ቅቤ እጨምርበታለሁ። ስለዚህ ከዚህ ጋር እንደዚህ ጠብሰዋለሁ፣ አብሬ ከቅቤው ጋር ዘይት ብዙ ስላልጨመርኩኝ ቅቤው በደንብ ይጠብሰዋል። አሁን ቆንጆ ሽታ፣ ቅቤውን ሲጨምረው ቆንጆ ሽታ እንግዲህ የመጣነ በጣም ደስ ይላል። እንደዚህ እንግዲህ በደንብ አንድ ላይ ሁሉንም በተመጣጣኝ ሰዓት ሁሉንም አንድ ላይ መጥበስ ለየብቻ ስንጠብሰው እንደዛ ከሚሆን ሁሉንም አንድ ላይ በተከታታይ ጨምረ እንደዚህ መጥበሱ የተሻለ ነው። ጋ ጎረድ ጎረድ አርጌ ከተፍኩት ዝንጅብልና ነጭ ሽንኩርት አለ እሱን አሁን ጨምራለሁ ወይ የአበባ ጎመኑንም ብሮኮሊውንም እንደዚህ አንድ ላይ እንግዲህ ትንሽ ተለቅ ተለቅ አድርጌ ከትፌያለሁ። ምክንያቱም ቶሎ የሚበስል ነገር ስለሆነ እንደዚህ ጎረድ ጎረድ አድርጌ ከተፍኩት። እዚህ ከላይ ወደታች እያደረገ እንደዚህ ማገላበጥ ነው። ትንሽ ጠበስ እናደርገዋለን። እንደምታዩት የቀቀልኩትን በለውቄ ጨምራለሁ። ተረፍ አድርገን እንግዲህ አሁን ማዋሀድ ነው። የክረምት ሾርባ እንግዲህ ይህን ይመስላል። ቆንጆ የአታክልት ትንሽ እንዲጠበስልን አድርገዋለሁ፣ አብሮ ከበሎቄው እና ከአታክልቱ ጋራ የክረምት ቆንጆ እንግዲህ የአታክልት ሾርባ ነው። እንግዲህ ቆንጆ እዚ ሀገር እንግዲህ ክረምት እየገባ ነው ልክ እንደ ኢትዮጵያ። እግዚአብሔር ይመስገን ስለዚህ እንደዚህ እያደረግን ለጉንፋኑም ራሳችንን እየጠበቅን ልጆቻችንን እየጠበቅን እንደዚህ ማድረግን መስራት እንችላለን። እዚህ ጋር የፈጫውት እንግዲህ ቲማቲም አለ። ይሄንን ጨምራዋለሁኝ ከላይ አሁን በቃ ትንሽ እንደዚህ አቀላቅለን ውሃም ሳንጨምርበት ከቲማቲሙ ጋር አብሮ በደንብ አድርጎ ትንሽ እንዲጠበስ ደግሞ እናደርጋለን፣ ውሃ ከመጨመራችን በፊት እንግዲህ። ቀላል ፈጣን የሆነ የክረምት ሾርባ ነው። እንግዲህ እንደዚህ ያደረግን በቀላል መንገድ መስራት እንችላለን ጤናማ በሆነ መልኩ። እነዚህን ቅመሞች እጠቀማለሁ እንግዲህ ሁሌ የምጠቀማቸው ቅመሞች ናቸው። ሲዝኒንግ አለኝ እዚች ጋር፣ ኦል ፐርፐዝ እዚች ጋር ብላክ ፔፐር አለኝ፣ ሲነመን አለኝ። አሁን ውሃ አልጨመርኩም። የቲማቲሙ ውሃ ነው እንግዲህ እንደምታዩት። አሁን በደንብ አድርጌ ደሴ አገላብጠዋለሁ ከስር እንዳይዝብኝ እየተጠነቀኩኝ ቅመሙ ወደ ውስጥ በደንብ እንዲገባ እያዋህድኩኝ እንደዚህም አገላብጣለሁ። ውሃ ጨምራለሁ ትንሽ ለብ ያለ ቢሆን ጥሩ ነው። እንደዚህ ከላይ እስከሚከድን ድረስ መጨመር ውሃው። እንግዲህ እንደምታዩት ከላይ ድረስ እንደዚህ ከደን አድርጓል። አትክልቱም እንደምታዩት በጣም ሳት አልነካውም። አሁን ራሱ ገልበጥ እያደረገ እንግዲህ እንዲዋሃድ አድርገዋለሁ። ጨው ጨምራለሁ። እዚጋ ኮረሪማ ነው እንደምታዩት ይሄ ደግሞ ጨው ነው። በቃ አሁን እራሱ ሰው እየተገላበጠ ትንሽ ደቂቃ የቅመሙ ሽታ ታምሉ ደስ ይላል፣ በጣም። ህመሞቹ ስለተጨመሩ ከጥቤው ጋር አብሮ የቆንጆ ሆኗል። እየበሰለ ነው ያለው። ጮቡም ቆንጆ ነው ያለው።